የአለም ፍጻሜው መቃረብ ሶስተኛው የሰለሞን ቤተ መቅደስና ጋዛ ሶስተኛው የቤተ መቅደስ ተሟጋቾች ቤተ መቅደሱ እንደገና የሚታነጽበት ቀን ሲያዘጋጁም ቆይተዋል። በረቢዎች የተመሰከረላቸው ቀይ ላሞችም ለመስዋዕትነት የመታነጽ ስነ ስርዓቶች ከቴክሳስም ተልከዋል። በዝርዝር መጽሐፍ ቅዱሳዊ ገለጻዎች መሰረት የስነ ህንፃ ዲዛይነሮች ሁሉም ዝግጁ ናቸው። በታቀደው ቤተ መቅደስ ውስጥ ለስነ ስርዓት የሚሆኑ ልብሶችም ተሰርተው እናም እቃዎችም ተሰብስበው ተሰብስበዋል የዓለም ፍጻሜን መቃረብና የቤተ መቅደሱን ሁኔታ በትንታኔ የምናስደምጣችሁ ይሆናል። ብጹሕ ቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የጀርመን አምባሳደር በጽሕፈት ቤታቸው ተቀብለው የመከሩበት አነጋጋሪ ጉዳይ ለእኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የበለጠ መረዳት በጣም አስፈላጊ ነው። መረጃውን በስፋት እንመለከታለን። ቋሚ ሲኖዶስ በመሪ ቅዱ ትግበራ ሰበብ ሊደ። ለማድረግ እየነበረን ህገ ወጥ ቅጥር አገደም ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ሃይማኖታዊ መረጃዎችን በየለቱ የምናደርሳችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ በተጨማሪም ቪዲዮአችንን ከወደዳችሁ ላይክ እና ሼር እንድታደርጉ እየጠየቅን ወደ መረጃዎቹ እናመራለን። ቋሚ ሲኖዶስ በመሪ ቅድ ትግበራ ሰበብ ሊደረግ የነበረን ህገ ወጥ ቅጥር አገደ። በትግበራው ዙሪያም የግንቦቱ የቅዱስ ሲኖዶስ ርክበ ካህናት ምልዓተ ጉባኤ ውሳኔ ሊያስተላልፍበት ይገባል። ጠቅላይ ቤተክህነቱ በመሪ ቅድ ትግበራ ሰበብም ህጋዊ ማስጠንቀቂያ ሳያወጣ በቤተ ክርስቲያን መዋቅር ውስጥ የሚሰሩ ምሁራን የሚተዳደሩበትን እድል ሳይፈጥር በጠቅላይ ቤተክህነቱ አስተዳደር ጉባኤ አባላትና በመሪ ቅድ ትግበራ ኮሚቴዎችን በጥቆማ የቀረቡ ሰዎች ለማሳለፍ የተደረገውን ህገ ወጥ የቅጥር ሂደት የሰማው ቋሚ ሲኖዶስ በጉዳዩ ዙሪያ ከተወያየ በኋላ የትግበራ ኮሚቴ ማብራሪያ እንዲሰጠው ካደረገም በኋላ ረቡዕ ቀጠሮ መያዙም ይታወቃል። የመረጃ ምንጫችን በደረሰው መረጃ መሠረት ይህንን በመጠቆም የቅጥሩ ሂደትን አስመልክቶ ዝርዝር ማብራሪያ ከሚመለከተው ባለድርሻ አካላትም በግልጽ እንዲቀርብም ጠይቋል። ታዲያውን ላይ የቋሚ ሲኖዶስ ጉባኤ በዝርዝር ከተወያየ በኋላ ቅጥሩ እንዲቆምና በግንቦቱ የቅዱስ ሲኖዶስ ሚኒስትር ካናት መላተ ጉባኤ ቀርቦ እንዲወሰን ሲልም ወስኗል። በጉባኤው ላይ ውሳኔ እንደሚሰጥ የሚያውቀው ጠቅላይ ቤተ ክህነት ቅጥሩን ለማስቀጠል ሲል በንቡረድ ኤሊያስ ኤልያስ አብርሃ በተፈረመ መሸኛ ኮሚቴው ያዘጋጀው ሰነድ በትላንትናው ምሽት ለቅዱስነታቸው እንዲደርስም ተደርጎ የነበረ ቢሆንም ቅዱስነታቸው የደረሳቸውን ደብዳቤ ሳይፈርሙ የቋሚ ሲኖዶስ ጉባኤ መገኘታቸውን የመረጃ ምንጮችም ገልጸዋል። ይሁን እንጂ አስቀድመው በንቡረድ ያስላኩት ደብዳቤ እንዲቀርብም ጉባኤውን የጠየቁት አቡነ አብርሃም ደብዳቤው ደረጃውን ጠብቆ በጠቅላይ ስራ አስኪያጁ ስላልተጻፈ እንዳልተመራበት ቅዱስነታቸው የገለጹላቸው ሲሆን፣ የቋሚ ሲኖዶስ አባላቱም ለምን ተደርጎ በማያውቅ ሁኔታ በምክትል ስራ አስኪያጁ እንዲጻፍ ተደረገ? እርሶስ የመሪ እቅድ ትግበራ ሰብሳቢ አይደሉም ወይ? ሁለት ኃላፊነት ያሉት በምክትሉ ለመጻፍ ለምን ፈለጉ? ተብሎ ለቀረበላቸው ጥያቄም አቡነ አብርሃም ምላሽ መስጠት እንዳልቻሉ የተለያዩ ምንጮችም ሲገልጹ ተመልክተናል። የአለም ፍ ፍጻሜው መቃረብ፣ ሶስተኛው ቤተ መቅደስና ጋዛ። አንዳንዶች በጋዛ እየሆነ ላለው እልቂት ሐማስ የተባለው ተጠያቂ ነው የሚል አስቴታቸውን ያካፍላሉ። ልክ ነው። በፍልስጤማውያን ላይ የደረሰ ላለው ለሰሚ የሚከብድ ድርጊት እነ አሜሪካ እንደሚጠሩት አሸባሪው ሐማስ ኢራንና ጋዛብያኑ እንደሚሉት የነጻነት ታጋዩ ሐማስ በእስራኤል ላይ ጥቃት ማድረሱን ለመካከለኛው ምስራቅ ችግር ተጠቃሽ ነው። ዛሬ ላይ በጋዛ ምድር ላጠፋው እፈልጋለሁ የምንለውን ሙጂማ አለ ኢስላሚያ ወይም ደግሞ የአሁኑን ሐማስ የመሰረተችው እስራኤል ናት። ይህ ቡድን እንደ አውሮፓውያኑ አቆጣጠር ከ1980 አካባቢ በፍልስጤማውያን የተነሳውን የኢንቲፋዳ አብዮን መሪ የነበረውን የፒኤሎ እንቅስቃሴ ለመቆጣጠር እስራኤል ራሷ በጀት በጀታ በእስር ላይ የነበረውን መሪ ፈታም ያቋቋመችው ሐማስ በኢትዮጵያ አቆጣጠር መስከረም 26/2016 ዓ.ም በእስራኤል ላይ የተፈጸመው ጭካኔ የተሞላበት የሽብር ጥቃት መፈጸሙ ዓለም ያወቀው ፀሐይ የሞቀው የአደባባይ እውነት ነው። ታዲያ ሃማስ ይህንን የሽብር ጥቃት ለምን ፈጸሙ? ምክንያቴስ ምንድነው ይላል የሚለውን ሲቢኤስ ኒውስ፣ አልጀዚራ እና ሌሎች ሚዲያዎች ብዙ ብለዋል። ታዲያ ሃማስ ምክንያት የምንድነው ይላል ብለን ስንጠይቅ ደግሞ ከአንድም ብዙ የማይነገር ጽዮናውያንን ከሃይማኖትና ፖለቲካ ጋር አጣምረው በሚንቀሳቀሱ የቤተ መቅደሱ ገንቢዎች ማህበርና ሌሎችም ቀኝ ዘመን ፖለቲከኞች እርዳታ በሞሪያ ተራራዎችም ሊከናወን የታ የታሰበውን የሶስተኛውን ቤተ መቅደስ ግንባታና ለዚህም መንጻት ስርዓት ሊከናወን የነበረውን የቀይዋን ጊደር መስዋዕትነት ለመከላከል ለማስቆም መሆኑን የጦርነቱን መቶ ቀን አስመልክቶ የወቅቱ በሃማስ ወታደራዊ ክንፍ ቃል አቀባይ ተናግረዋል። በሐማስ ወታደራዊ ክንፍ ቃል አቀባይ እንደተገለጸው ሐማስ ጥቃቱን ለመሰንዘር ምክንያት የሆነው አይሁዳውያን በሞሪያም ተራራ ላይ ሊገነቡት ያሰቡት ቤተ መቅደስ እንደሆነም ገልጿል። የሆነው ይሁንና መረጃው ሚዛን እንዲ ሲደፋ ለመሆኑ የምን ሶስተኛ ቤተ መቅደስ ነው? ለምንስ ይገነባል? በማንስ ይገነባል? የሚሉት ምላሽ የሆኑ ዘንድ የራሳቸው ከአይሁዳውያን ፖለቲከኞች መሪዎች ንግግርም በመነሳት ጥቂት ልበላችሁ። አስገራሚው ነገር ከቀያቸው አፈናቅለው ከአብራም ምድር እንዲረቁ ያደረጓቸው ራሳቸው ሆነው ሳለ ዛሬ ከአይሁዳውያን በላይ ተቆርቋይ ነኝ የሚሉ የአሜሪካ ፖለቲከኞች ከ2000 ዘመናት በኋላ ክርስቶስን አሰቀሉት ተብሎ መነገሩ የሴም ዘር ጥላቻ ነው ብለው መናገር ከጀመሩ ሰነባብተዋል። ከዚያም ተሻግረው ከዘመናት በፊት ቤተ መቅደሳቸውን አፍርሰው በመላው ዓለም እንዲበተኑ ማድረጋቸውን ረስተው እነሆ ዛሬ ላይ ጠበቃና ዘብ ሆነው ሦስተኛውን ቤተ መቅደስ መልሰው እንዲገነቡ አጋርነታቸውን እያሳዩ ይገኛሉ። ስለዚህም ጉዳይ መረጃ ከመስጠቴ በፊትም ከጥቂት ዓመታት በፊት ጠቅላይ ሚኒስተር ኔታኒው ያሉትን ልጥቀስ። ከዚህ በኋላ ከኢየሩሳሌም ምድር ማንም አይነቃነቅም። ሦስተኛው ቤተ መቅደስ የሚገነባ በት ጊዜም አሁን ነው ሲሉም ተደምጠዋል። የቤተ መቅደሱ ተቋም ድርጅት ተብሎ የሚጠራው ተቋም መሪ የሆኑት ታይም ሪችማን በበኩላቸው የመሲሁን ማረፊያ የሆነውን ሶስተኛውን ቤተ መቅደስ ዳግም ለመገንባት የሚደረገው እንቅስቃሴ አያሌ ምዕራፍ መሸጋገሩንም ይገልጻሉ። የቤተ መቅደሱ ዲዛይን በወረቀት ላይ በቪዲዮም ተለቋል። 12 የእስራኤል ነገዶች የሚወከሉበት የከበረ አለት ከሙት ባህር ወጥቶም ተዘጋጅቷል። ሶስተኛው የቤተ መቅደስ ተሟጋቾች ቤተ መቅደሱ እንደ እንደገና የሚታነጽበት ቀን ሲዘጋጁም ቆይተዋል። በረቢዎች የተመሰከረላቸው ቀይ ላሞችም ለመስዋዕትነት የመንጻት ስነ ስርዓቶችም ከቴክሳስም ተልከዋል። በዝርዝር መጽሐፍ ቅዱሳዊ ገለጻዎች መሰረትም የስነ ህንጻ ዲዛይኖች ሁሉም ዝግጁ ናቸው። በታቀደው ቤተ መቅደስ ውስጥ ለስርዓተ ስርዓት የሚሆኑ ልብሶችም ተሰርተውና እቃዎችም ተሰብስበዋል። የመሲሁን መምጣት ከሚጠብቁና አይሁዳውያን መሪ ከሆኑት መካከልም ማቲው ይገኙበታል። የቤተ መቅደሱ መልሶ መገንባት ከመከፋፈል ይልቅ ከቤተ መቅደሱ ጋር የሰላም ዘመን ለማምጣት ለአሕዛብ ሁሉ የጸሎት ቤት የሚሆን የመጽሐፍ ቅዱስ ትንቢት እንደሚፈጸምም ያምናሉ። የክርስቶስን መምጣት በሚያምኑ ዘንድም ድርጊቱ ሀሳዊ መሲ ነውና የዓለም ፍጻሜ ይሆናል ተብሎ የሚታመን ነው። ይህም ፕሮጀክት መነሻው እንዲ ነው። በብሉይ ኪዳን ላይ ያሉ የመጀመሪያዎቹ አምስት መጽሐፍት በአይሁዳውያን ቶራ ተብለው ይጠራሉ። ኦሪት ዘፍጥረት፣ ዘጸአት፣ ዘዳግም፣ ዘሌዋውያን፣ ዘውልቁ ያጠቃልላል። ኦሪትን ወይም ህግን የሚያጠቃልሉ መጻሕፍት ናቸው። በአብርሃማውያን ሃይማኖት ወደ አምልኮ ስፍራ ሲመጣ አካልንም መንፈስንም ማንጻት ግድ ነው። አይሁዳውያንም እነዚህን ሃይማኖታዊ ትእዛዝ አምልኮ ስርዓት በዝርዝር የሚከውኑበትም ታልሙድና ሚሻን የተባሉ ሁለት መጻሕፍትም አሏቸው። በመጽሐፍ ቅዱስ ያሉትን ሃይማኖታዊ ስርዓቶች የሚፈጸመው በእነዚህ መጻሕፍት ተሰንዶ ከትውልድ ወደ ትውልድ እየተሸጋገረም ይገኛል። ልክ እንደ ክርስትና፣ እስልምና ሁሉ አይሁዳውያን ወደ ቤተ መቅደስ ሲገቡ ልዩ የመንጻት ስርዓትም አላቸው። የዚህም መነሻ በኦሪ ኦሪት ዘውልቁ 19 ከቁጥር 1 እስከ አምስት ላይ የተቀመጠውን በሊቀ ካህናቱ እንደሚከናወንም ይጠቀሳል። እግዚአብሔር ሙሴና አሮንን እንዲህ ብሎ ተናገራቸው። እግዚአብሔር ያዘዘው የሕጉ ትእዛዝ ነው። መልካሚቱን ነውርም የሌለባትን ቀንበርም ያልተጫነባትን ቀይ ጊደር ያመጡልኝ ዘንድም ለእስራኤል ልጆች ንገሯቸው። እርሷንም ለካህኑ ላላዛር ትሰጣላችሁ። እርሷንም ከሰፈር ወደ ውጭ ይወስዷታል። አንድ ሰውም በፊቱ ያርዳታል። ካህኑም አላዛር ከደሟም በጣቱ ይወስዳል። ከደሟም ወደ መገናኛው ድንኳን ፊትም ሰባት ጊዜ ይረጫል። ጊዳሪቱም በፊቱ ትቃጠላለች። ይህ በውሪት ዘመን የተጠቀሰው የመንጻት ስርዓት ኢየሱስ ክርስቶስ ገና ወደ ምድር አልመጣም ይመጣል ብለው በሚያምኑ አይሁዳውያን ወደ ቤተ መቅደስ ከመግባታቸው በፊት መከወን ይጠበቅባቸው ነበር። ነገር ግን መሲው መምጣቱን በሚያምኑ ክርስቲያኖችና በአዲስ ኪዳን በክርስትና አስተምሮ መሰረትም በብሉይ ኪዳን መሰረት ክርስቶስ መጥቶ ለሰው ልጆች ከዘላለማዊ ባርነትም አውጥቷል። ይህን በማይቀበሉ አይሁዳውያን ዘንድም ደግሞ መሲው መምጫ ገና እንደሆነና ለመቀበል እየተዘጋጁ እንደሆነ ብዙ ማሳያዎች አሉ። ቤተ መቅደሱን የመገንባቱ ጥሪ የሃይማኖት አይሁዶች የዕለት ተዕለት ጸሎቶችም አካል ነው። ነገር ግን ይህንውን ለማድረግም በንቃት የሚሹት ከዮርዳኖስ ወንዝ ጀምሮ እስከ ሜዲትራኒያ ባህር ድረስም ባለው ምድር ላይ እግዚአብሔር የሰጠውን መብት ብለው በማመን የሃይማኖት ቤርተኛ ንቅናቄውን እያጧጧፉትም ይገኛሉ። የአይሁድ ፌዴሬሽን የማህበረሰብ ግንኙነት ዳይሬክተር የሆኑት ራቢ አሸር በመጀመሪያ ደረጃ ዘጠና በመቶ የሚሆኑ አሜሪካውያን አይሁዶች በየትኛውም ባህላዊ መንገድ ስለ ሶስተኛው ቤተ መቅደስ ጽንሰ ሀሳብ የላቸውም ብለዋል። ሌሎቹ አስር በመቶቹ ኦርቶዶክስ ወይም ባህላዊ የሆኑ ሙሉ በሙሉ ማለት ይቻላል ሶስተኛው ቤተ መቅደስ የሚገነባው መሲ ሲመጣና የዓለም ሰላም ከተፈጠረ በኋላ ነው የሚል አመለካከት አላቸው ሲልም ኒውስዊክም ተናግሯል። አልትራ ኦርቶዶክስ አይሁዶች ሶስተኛውን ቤተ መቅደስ የሚገነባው እግዚአብሔር ብቻ እንደሆነም ያምናሉ። የመጨረሻው መረጃችን ስናመራ በኢትዮጵያ የጀርመን አምባሳደር የሆኑት ዶክተር ፈርዲናንድ በኢትዮጵያ በአዲስ አበባ የተመደቡበትን የስራ ኃላፊነት ለመጀመር ወደ ኢትዮጵያ የመጡ ሲሆን ከብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጋር ትውቅን አድርገዋል። አምባሳደሩ እንደተናገሩት ለእኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የበለጠ መረዳት በጣም አስፈላጊ ነው። ምክንያቱም በዚች ሀገር ውስጥ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማወቅ ለብዙ ሰዎች በጣም ጠቃሚ ነው ብያስባለው። ስለዚህ እኔም በተያዘልኝ ቀጠሮ መሰረት ከጀርመን ኤምባሲ በመምጣት ከቅዱስ ፓትርያሪኩም ውራኬ ተቀብዬ ስለ ኦርቶዶክስ ቤተክርስቲያን ለማወቅ ችያለውም ብለዋል አምባሳደሩ። አያይዘውም በአሁኑ ወቅትም የአብይ ጾም ወቅት በመሆኑ ኦርቶዶክሳውያን በጾም በጸሎት በየቤተክርስቲያናቱ ነው ያሉት። ይህ ስነ ስርዓትም በጀርመን ሀገር ከምናየው የተለየና አስደናቂ ነው። በተዘዋወርኩባቸው ቦታዎች ሁሉ፣ በተለይም አብያተ ክርስቲያናት በሚገኙባቸው ቦታዎችም በየዕለቱ ሰው በቤተክርስቲያን ክርስቲያን ይገኛል። የሚሰማው የቅዳሴ ድምጽ የተለየ ነው። የበጣም አስደናቂ ተሞክሮ ነውም ብለዋል አምባሳደሩ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር በትብብር ስለሚሰሩት ስራም አብራርተዋል። የልምድ ልውጥ ማድረግ አስፈላጊ ነው። አንድ መጥቀስ የሚፈልገው ነገር ቢኖር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልማት ኮሚሽን ጋር ስለ ደን ጥበቃ በትብብር የምንሰራው ስራ አለ። በኢትዮጵያ ክልል በአየር ስትበሩ አንዳንድ አረንጓዴ ጥቅጥቅ ያሉ የደን ደሴቶችን ታያለ። በዚህ ደሴት መካከል ቤተ ቤተ ክርስቲያን አለች። ቤተ ክርስቲያን ደኖችን ጠብቃ ያቆየቻቸው ናቸው። ሰዎችም ቤተ ክርስቲያኗ የምታስተምረውን ስለሚሰሙ ዛፎችን አይቆርጡም። ስለዚህ ስለ ደን ጥበቃ የቤተ ክርስቲያን አስተዋጽኦ ከፍተኛ ነው። እኔ እንደማስበው እነዚህ አረንጓዴ ደሴቶች በመሬት ገጽታ ላይ ማስቀመጥና የበለጠ ማስፋፋት በጣም አስፈላጊ ነው። እናም ይህንን አረንጓዴነት በመደገፍ አብረን እንሰራለን ብለዋል። በመጨረሻም አምባሳደሩ ዶክተር ፌርድራንድ ቅዱስነታቸው በጽሕፈት ቤታቸው ተቀብለው ስላነጋገሯቸው በተደረገላቸው አቀባበል ና ቅዱስነታቸው ስለሰጧቸው ቡራኬም ምስጋናቸውን ቸረዋል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድገን አመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸርቆዩልን